ትዕይንቱ በሶፊያ እና በኢሳቤላ መካከል ባለው ከባድ ግጭት ይጀመራል። ሶፊያ ለአሌሃንድሮ ያላትን ፍቅር በመግለጽ በልቧ ያለውን እውነት ታስታውቃለች። እኔን አሌሃንድሮን የሚያገናኘን ፍቅር ነው፣ አንቺ መቼም ልታሸንፊው ያልቻልሽው ፍቅር በማለት በተረጋጋ ግን በጽኑ መንፈስ ትናገራለች። ኢሳቤላ ግን በቁጣና በቂናት ተሞልታ ሶፊያን በማታደፍ አሌሃንድሮ እንዳንቺ ካለች ሴት ጋር ተጫውቶ እንደ ቆሻሻ ይጥልሻል በማለት መርዛማ በሆኑ ቃላቶቿ ትናገራለች። የግጁት በሁለቱ ሴቶች መካከል ለአሌሃንድሮ ያላቸውን ፍቅርና ተጋድሎ ያሳያል። እናም ይህ ተጋድሎ በተንኮልና በስሜት የተሞላ ነው። በዚህ ጊዜ ብላንኪታ የተባለች የሶፊያ የቅርብ ጓደኛ በኢሳቤላ ቁጣ መካከል ትወድቃለች። ኢሳቤላ ብላንኪታን ከሥራ ታባራለች፣ ምክንያቱም ከሶፊያ ጋር ጓደኛ ነች። እንዳንቺ ያለች ሴትከን ያተገመኖር አችልም በማለት በተናደደ መንፈስ ትናገራለች። ብላንኪታ በዚህ ነገር ተጎድታ ሥራውን ለመጠየቅ ትሞክራለች፣ ነገር ግን ኢሳቤላ አትሰማትም። ሶፊያ ጓደኛዋን ለመጠበቅ ትሞክራለች፣ ነገር ግን በመጨረሻ ሁለቱም ከቦታው መውጣት ይኖርባቸዋል። ይህ ክስተት የኢሳቤላን ተቆታታሪ ባህሪና የሶፊያን ለጓደኞቿ ያላትን ታማኝነት ያሳያል። በሌላ በኩል ቫኔሳ እና ኤርኔስቶ በጋብቻቸው ውስጥ ከባድ ከውስ ውስጥ ናቸው። ቫኔሳ ከኤርኔስቶ ጋር ያላትን ግንኙነት ለመቋጀት ወስናለች እና የፍቺ ወረቀቶችን አስቀድማ ሰጥተዋለች። ኤርኔስቶ ግን በቅጣና ቁራት ተሞልቶ ሁሉንም ነገር ለቫኔሳ እንደማይሰጥ ቃል ገብቷል። ሁሉንም ነገር በእኔ ምክንያት ነው ያለሽ፣ ቫኔሳ፣ መኪናሽ፣ ስራሽ፣ እረፍትሽ፣ ሁሉንም ነገር በማለት በተስፋ መቁረጥ ይናገራል። ቫኔሳ ግን ራሷን በመከላከል እኔ ቦታዬን በራሴ ጥረት ነው ያገኘሁት ትላለች። ይህ ግጭት የኤርኔስቶን ራሱን ለማረጋገት ያለውን ፍላጎትና ቫኔሳ ከእሱ ጋር ያላትን ግንኙነት ለመቋጨት ያላትን ጽኑ ውሳኔ ያሳያል። በተመሳሳይ ጊዜ ኤርኔስቶ የንግድ ፕሮጀክትን በፍጥነት ለመጀመር በመሞከር ላይ ነው። ይህም የትሬለር ፕሮጀክት ነው። እሱ ይህም ፕሮጀክት ለማሳካት ኤድዋርዶ የተባለ ጓደኛውን ይጠይቃል። ኤድዋርዶ እባክህ ርዳኝ፣ ይህም ፕሮጀክት በፍጥነት መጀመር አለብኝ በማለት በተስፋ መጉረጥ ይለናል። ኤድዋርዶ የመንግሥት ባለሥልጣናትን ለመነጋገርና የቅድሚያ ክፍያ ለማግኘት ቃል ይገባል። ይህ የኤርኔስቶ ጥረት የእሱን አቅም ለቫኔሳና ለቤተሰቡ ለማሳየት ያለውን ፍላጎት ያመለክታል። ነገር ግን ይህ በተመሳሳይ ጊዜ ቫኔሳ ከማክስ ጋር ያላትን ግንኙነት በተመለከተ የሚነሱ ጥርጣሬዎችን ያባብሳል። ቫኔሳ ከእናቷ ጋር በተደረገ ንግግር ውስጥ የቤተሰቡ ውጥረት ይበልጥ ይገለታል። እናቷ ቫኔሳን በማክስና በፍቺዋ ጉዳይ ላይ ትጠይቃታለች። ቫኔሳ እውነቱን ንገርኝ አንቺና ማክስ ፍቅረኞች ናችሁ? በማለት በጭንቀት ትጠይቃለች። ቫኔሳ በጽኖ እንደ ማንኛውም ግንኙነት ከማክስ ጋር እንዳላት ትገዳለች። ነገር ግን እናቷ አታምናትም። ኤርኔስቶ ስለ አንቺና ማክስ ለሁሉም እየተናገረ ነው ይህን መቆጣጠር አለብሽ በማለት ትጠይቃለች። ቫኔሳ በዚህ ጫና ተጨንቃለች። ነገር ግን ከኤርኔስቶ ጋር ያላትን ግንኙነት ለመቋጨት ስኑ ስኑነች። እኔና ኤርኔስቶ አብረን መሆን አንችልም፣ ሁሉም ነገር ጨርሷል ትላለች በሌላ በኩል አሌሃንድሮ ከቫኔሳ ጋር እንደ ወንድም ሆኖ ለመነጋገር ይሞክራል። ነገር ግን ሶፊያን በመጥቀሱ ቫኔሳን ያናድዳታል። ሶፊያ ቤተሰባችንን እያፈራረሰች ነው በማለት ትናገራለች። አሌሃንድሮ በተረጋጋ መንፈስ ለመረዳት ይሞክራል። ነገር ግን ቫኔሳ በቁጣና በተስፋ መኩረት ትትዋለች። ይህ የወንድምና እህት ግንኙነት በሶፊያ ምክንያት አስቸጋሪ ተግዳሮት ውስጥ መሆኑን ያሳያል። በተመሳሳይ ጊዜ ማሌናና ፋውስቶ በንግድ ላይ ያላቸውን ግንኙነት ያጠናክራሉ። ፋውስቶ ከኡሊስዩስ ጋር የንግድ ስምምነት ለመፍጠር ይሞክራል እና በመጨረሻ በትንሽ ትርፍ መጋራት ይስማማሉ። እኛ አጋሮች ነን በማለት በደስታ ይችኋሉ። ማሌና ይህን ስኬት በደስታ ትቀበላለች፣ ነገር ግን በተመሳሳይ ጊዜ ስለ ፍቅር ሕይወቷ ትጨነቃለች። ፋውስቶ ለማሌና ያለውን ስሜት በተዘዋዋሪ መንገድ ይገልጻል። ትክክለኛውን ሰው ከአንቺ ብዙም አይርቅም ማሌና በማለት በፈገግታ ይናገራል። ይህ የፍቅር ፍንጭ በታሪክ ውስጥ አዲስ ውጥረትን ይፈጥራል። በመጨረሻም ሁሉም ገጸ ባህርያት በራሳቸው ተግዳሎቶች ውስጥ ተጠምደዋል ሶፊያ ለአሌሃንድሮ ፍቅሯን ለመጠበቅ ትተጋለች። ኢሳቤላ በቅናትና በቁጣ ትታገላለች። ቫኔሳ ከኤርኔስቶ ጋር ያላትን ግንኙነት ለመቋጨት ትሞክራለች እና ኤርኔስቶ የራሱን ክብር ለማስጠበቅ በንግድ ውስጥ ይታገላል። በተመሳሳይ ጊዜ የቤተሰብ አባላትና ጓደኞች በዚህ ቀብስ ውስጥ ተሳታፊ ሆነዋል እና ምስጢሮችና ክደቶች ቀስ በቀስ ይፈነጫሉ። ቀጣዩ ትዕይንት በኢሳቤላና አሌሃንድሮ መካከል ስናለው ግንኙነት በሚደረግ ውይይት ይጀምራል። ከአንድ ተመልካች እይታ እንደምንረዳው የኢሳቤላና አሌሃንድሮ ክርበት በዋናነት የተመሠረተው በእናቶቻቸው ጂሜናና ሉሲያ ረጅም ዓመታት በመቆየታቸው ነው። እነዚህ ሁለት ሴቶች የረጅም ጊዜ ጓደኞች፣ ልጆቻቸውን አብሮ እንዲያድጉ አድርገዋል። ይህም በኢሳቤላና አሌሃንድሮ መካከል ያለውን ግንኙነት እንደ ግዴታ የተቻነ ይመስላል። አሌሃንድሮ በተለይም ይህን ግንኙነት በቁም ነገር እንደማይመለከተው ይታያል፣ ምናልባትም በእናቶቻቸው ተጽዕኖ ምክንያት። ታሪኩ ወደ ሶፊያና አባቷ ወደሚገናኙበት ሞቅ ያለ ትዕይንት ይቀየራል። አባቷ ስለ አዲሱ የምግብ ሱቅ እቅዱ በደስታ ይነግራታል። ይህ ለሶፊያ ትልቅ ዜና ነው፣ ምክንያቱም አባቷ ሁልጊዜ ለእሷ የድጋፍ ምሰሶ ሆኖ ቆይቷል። እሱ ለሶፊያ ያለውን ፍቅርና ኩርተኝነት በግልጽ ይገልጻል። ለአንቺ ሁል ጊዜ እንክብካቤ አደርጋለሁ እና ችግር ቢፈጥር እኔ እርዳሻለሁ። ሶፊያን በተመሳሳይ መልኩ ምላሽ ትሰጣለች። እሷ በማንኛውም ጊዜ ጎበዝ አባት እንዳላት በማረጋገጥ ትገልጻለች። በሌላ በኩል የአሊሃንድሮ እናት ሉሲያ በቤተሰብ ቀውስ ውስጥ ተጠምዳለች። ታናሽ ልጇ ቫኔሳ ከባለቤቷ ኤርኔስቶ ጋር መለያየት ወስናለች። ይህም ለቤተሰቡ አዲስ ውጥረት ይፈጥራል። ከዚህም በላይ ኤርኔስቶ ቫኔሳ ከማክስ ጋር ግንኙነት እንዳላት የሚያሳይ ወሬ በማስራጨት ላይ ነው። ይህም ለቤተሰቡና ለኩምፓኒያቸው ተጨማሪ ቅሌት ሊያመጣ ይችላል። ሉሲያ በዚህ ሁኔታ ተጨንቃለች። ራሷን በቤተሰብ ችግሮች፣ በኩምፓኒ አክሲዮኖች መውደቅ እና በአሳ አጥማጆች አድማ መካከል ተተምዳለች። እሷ ችግሮችን ለመፍታት ብቻዋን እንደምትታገል ይሰማታል። እና የአሌሃንድሮ ተቃውሞ እንኳን እሷን ከውሳኔዎቿ አያግዳትም። ሉሲያ አንድ አዲስ ዕቅድ ታቅርባለች፤ የኩምፓኒውን አክሲዮኖች አካል ለጂሜና በመሸጥ በኩምፓኒው ቦርድ ውስጥ ቦታ እንድታገኝ ማድረግ። ይህ ውሳኔ አሌሃንድሮን ያስቆጣዋል፤ ምክንያቱም እሱ ይህ የቤተሰቡን ቁጥጥር ሊያደናቅፍ ይችላል ብሎ ያምናል። ነገር ግን ሉሲያ በጂሜና ልምድና ታማኝነት ላይ እምነት አላት። እና ይህ ውሳኔ ለሌሎች ወንድሞችና እህቶች ለመወሰን ትተዋለች። ይህም አሌሃንድሮን በተጀማሪ ተለይቶ እንዲሰማው ያደርጋል። ኢሳቤላ በበኩሏ በሶፊያና አሌሃንድሮ ግንኙነት ላይ ተጭንቃለች። በአንድ አጋጣሚ ኢሳቤላ ሶፊያን ከጓደኛዋ ብላንኪታ ጋር በምግብ ቤት ስትመገብ ታያለች እና በቅጣት ትነሳሳለች። ይህ ድርጊት የኢሳቤላን ቅናትና ቅጣ ያሳያል። ምክንያቱም ሶፊያ ከአሌሃንድሮ ጋር ያላትን ግንኙነት መቀበል አቅቷታል። ሶፊያ በዚህ ተግባር ትጨንቃለች፣ ለአሌሃንድሮ ትናገራለች እና እሱ ጉዳዩን ለመፍታት ቃል ይገባል። ነገር ግን ሶፊያ በብድለተ ተነካኬ ያለበት አቀራረብ ትመርጣለች። በድጋሚ ኢሳቤላን እንደ ማጥመጃ ለመጠቀም ልትሞክር ትችላለች ብላ ትፈራለች። ሶፊያ ለአሌሃንድሮ አንድ ጥያቄ ታቀርባለች። ስለ ኢሳቤላ መነጋገር እንዲያቆሙ እኔ እንደማልቅና እመርጣለሁ ትላለች። በኢሳቤላ ቀደም ሲል ከአሌሃንድሮ ጋር የነበራትን ግንኙነት በመጥቀስ አሌሃንድሮ ለሶፊያ ያለውን ፍቅር በማረጋገጥ ይህን ቃል ይገባል እና ሁለቱም በግንኙነታቸው ላይ ለማተኮር ይስማማሉ። ይህ ትዕይንት የሶፊያን ተጋላጭነትና የአሌሃንድሮን ቁርጠኝነት ያሳያል። ነገር ግን የኢሳቤላ ተጽዕኖ አሁንም በፍቅራቸው ላይ እንደ ጥላት ተንጠልጥሏል። በንግድ ሥራ ግንባር የሆቴል እቅድ በኢሳቤላና ማክስ መካከል ያለው ውይይት የቱሪስት መዳረሻን ለመፍጠር ያለመ አዲስ ዕድል ያሳያል። ኢሳቤላ በዚህ ፕሮጀክት ተደስታለች እና ማክስ የሆቴሉን ልዩ ቦታና እምቅ ችሎታ ያወደሳል። ይህ ትብብር የኢሳቤላን ሙያዊ ምኞት ያሳያል፣ ነገር ግን ከማክስ ጋር ያላት ግንኙነት በቫኔሳ ዙሪያ ያሉ ወሬዎችን ያባብሳል። በተመሳሳይ ጊዜ ኤድዋርዶና ሉሲያ ስለ ጂሜና በኩምፓኒው ቦርድ ውስጥ መግባቷ ይወያያሉ። ኤድዋርዶ ይህን እንደ እድል ይመለከተዋል አሌሃንድሮን ለመገታት የኩምፓኒዮን ምስል ለማሻሻል ይህ ሊረዳ እንደሚችል በማመን ይህ የኃይል ተገል የቤተሰቡን ውስጣዊ ክፍፍል ያጎላል አሌሃንድሮ ከእናቱና ከወንድሞቹ ጋር በመጋጨት ላይ ነው በተለየ ተይንት ቫኔሳ ከኤርኔስቶ ጋር በፍቺ ውይይት ላይ ትገኛለች ኤርኔስቶ በተንኮል ተነሳሽነት ከፍተኛ ጥያቄዎችን ያቀርባል የኩባንያው ዘጠኝ ፐርሰንት አክሲዮን አዲስ ቢሮ የተራራ እይታ ያለው አፓርታማ እና አምስት ሚሊዮን ዶላር ለተጎዳበት ካሳ። ቫኔሳ በእነዚህ ጥያቄዎች ተገርማለች እና የኤርኔስቶ ተንኮል የቤተሰቡን ውጥረት የበለጠ አባብሰዋል። ይህ ትዕይንት የኤርኔስቶን ራስ ወዳድነት እና የቫኔሳን የመቋቋም ፈተና ያሳያል።